ሰጠሽ ጌታ ይቆጭሻል ይቆጭሻል። አሻራችሁን አሳርፉ ከእኔ ቤት ስጡ። እዚህ ሪል ጌም ጦርነት ነው ያለው ከሰጣችሁ እዚህ ቤት ስጡ። 35 ሌብል ከገባሽ በኋላ 36 ከገባች በኋላ የትም አባቷ ጌመር ካና ብላ ታይምዛ በኋላ ዞር በል ለምትለ ከኛ ቤት ሰጠህ ማለት ግን አሻራውን አሳርፍክ ማለት ነው። ሁሌ ስምህ ከፍሎ ይጠራል። ሁሌ ወንድ፣ ወይ አትታለል

አንድ ጊፍተር ኮመንት ጽፏል። ኮመንቱን እዚህ ፒን አርግቱለት። እስኪ አሁን ይሄ የምታዩት ሰላሳ ሰባት ሌብል ከኛ ቤት አንድ አበባ ሰጡ። ያቅም አንድ አበባ ሴት ለሴት ግ ሲዞራ ይዋሉ። ሴት ለሴት ቆጭ ብላ ጸጉሯን አበጥራ ቅንድብ ሰክታል ለተቀመጠ ሴት አንበሳ ና ዩኒቨርስ ወርልድ ነው የሚውለው። ከኛ ቤት አንድ አበባ ይሰጥ። ምንድነ ምን አለ ሰውየው፣ ምንድነ ያለው? ሄሎ አንቺ ብዙ ምን ምን የምማረው ነገር አለ። እረፈደ ዩትዬ፣ እረፈደ የቲኖስም፣ እረፈደ። አሁንማ እኮ ሙልጭ አድርገው ስጋህን በልተው አጥንተን ቆርጥሞ ባዶ ኪስን ነው የላኩልኝ። ምኑን ነው የማስተምርህ? እረፈደ እኮ። ድሮ ነበር፣ ድሮ ነበር መንቃት። ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥሎ ማልቀስ፣ ይላል ሀገሬ። ተው፣ ጨርሰ ከመጣ በኋላ ምን ነው የምመክርህ? ጨርስክ እኮ። ሌብል አንድ እያለ ከኔ ቤት አሻራን ብታሳርፍ ነበር አይቆጭም። በሰላሳ ሰባት አስገብተው ልኮ እኔን አንተ የምመክረው ፍረት ደፋር ነው። በጣም የሰጠህ አይመስልም። አንድ አበባ ሰጡ እና አንድ አበባ አልፈልግና አንተ መነጸር እባክህ፣ ከሰጠህ አንበሳ ስጥ። አንበሳ ስጥ። ለማንም ሴት ቂጧን ለምታወዛውዝ አንበሳ ስጥ። ስጥ ነው የሚውለው የምትውለው ስጥ። ከሰጠህ ትመከራለህ። እዛ በኋላ ለእኔ ነው አንተ ስሜታዊ እያደረገኝ ነው። ገብቷችኋል። ስሜታዊ እያደረገኝ ነው። ሰው ባዶ ኪሱ ማጥቆ ልካውት ነገር የሚለኝ ተፈደ መጥቶ ማንኝ እኔ አምስት ሳንቲም ሳልቀም ሳንተ መመክሮ ማንኝ እኔ። እሺ ጊፍት መስጠት ያሰባችሁ ሰዎች የመስጠት ፕሮግራም ያላችሁ ሰዎች ጊፍት መስጠት ልትጀምሩ ያሰባችሁ ሰዎች እመኑኝ፣ ከኔ ቤት ስጡ፣ ትኮሩበታላችሁ። ደረታችሁን ነፍታችሁን ነው በሰፈር እራሱ ትራመዱ እንዴ። የነሄሉ ጊፍትር ፈርምልኝ ነው የምትባለው። በየሄድክበት አሻራን አሳርፍ። ስምህ ከመቃብር በላይ ከፍሎ ይጠራል። እመን። ተናግሬያለሁ፣ ጨርሻለሁ። እዚህ በኋላ ለሴትም ለወንድ አልመክርም። ካላስ ኦኬ። እና ምን ነበረ? ልዳያስብኩት። የትኛው ወሬ ላይ ነ? ነገሩኝ። ምን ላይ የትኛውን ያቆምኩት ወሬውን? ትቻለሽ? ኦፍኮርስ እንችላለን። ስካሳ ይንጨርሻለሁን ወደ ራሳችን እንመለስ ብል፣ ኦኬ ሳክሱ ላይ ነሽ። ሳክሱ መጨርሻለሁ ሳክሱ እንጨርሻለሁ። በለዋጌ የምንጮት ማን ገብቷል? እኛ ምክር ነው ያዝ ነው፣ ሳክስ አይደለም አባቴ። እኛ የምትመከር ከሆነ ተመከር፣ ምትነቃ ከሆነ ጊፍተር የተባልክ በጊዜ ነቃ። እመነኝ፣ አትቆጭ። መኔ ቤት በመስጠት ማን ነው ፕሪንስን። ያዟት፣ ፕሪንስ ቪቬትዬ፣ የጠፍተሽ ነው የእኔ ወርቅ ቪቬትዬ። ደህና ነሽ? እንዴት ነሽ የእኔ ወርቅ? እንዴት ነሽ? ማኪቷን ያዟት። እንዴት ነሽ? እንዴት ነሽ? እንዴት ናችሁ? እንዴት ናችሁ? እስኪ ያላችሁን ጣል ጣል። ያላችሁን ጣል ጣል። እንደዚህ ስታምሪ ወጥ አው ኦኬ፣ አመሰግናለሁ። እስኪ ያላችሁን ጣል ጣልጣል። አትቋጥሩ፣ መቋጠር ጥሩ አይደለም። ጣሉ፣ ዝም ብላችሁ አላችሁ አሰስቱ። ስስት ጥሩ አይደለም ለሰው ልጅ መጥፋም። ሁላችንም ብሩን ይዘን አንቀበርም። ጥላሎ ምን ሄደው ነው አባቱ ጆኒ ያይቻለሁ፣ ሰላም። ብር ይዞ የሚቀበር ሰው የለም። ማንም አባቱ ብሩን ይዞት አይሄድም። እኔም ሆንኩ እናንተ ይዛችሁት አትሄዱም። እስካለን ድረስ ብር የተፈጠረው ለኛ ሊያዝናና ነው እንጂ ሊያጉላላን አይደለም። ስጡ፣ ለሰጭ እግዚአብሔር ይስጠው። ስጡ፣ አሰስቱ። በቃ አሁን እዚህ አበባዋን ምናምን ምናምን፣ ጣልጣል፣ ጣልጣል፣ ዝም ብላችሁ ጣልጣል፣ ጣልጣል። አዎ፣ ሂዱበት፣ ሂዱበት፣ ሂዱበት። አንቺ ጋር የጣሉት እኮ እኔ ጋር የጣሉት ሌላ ቦታ ሄዶ ከሚጥሉት። ቴንክ ዩ ፎር ሮዝስ ቴንክ ዩ ቴንክ ዩ ቴንክ ዩ። ለሰጭ እግዚአብሔር ይስጠው። ቴንክ ዩ ቴንክ ዩ። ክበሩልኝ፣ ክበሩልኝ፣ ክበሩልኝ። መብሬና እስኪ መብሬ ነው ሞት ሰሪና አስነሳ